ሰላም ሰላም፣ እንዴት ናችሁ? ደህና ናቸው ወይ? ዞማነሽ ዩቱብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ሀረግን ድራማ ይዘን መተናን፣ በጣም ደስ የሚል እና ቆንጆ ነው፣ በጣም ደስ የሚል ድራማ ነው። ቀን ጨባሪቅ ያሳያቸዋለሁ። ከማሳየቴ በፊት ግን ለዚህ ቻናል አዲስ ከሆናቸው ከታች ያለችው አኔ ደውል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሳፖርት፣ ኮመንት በማድረግ ተባበሩ። ወደ ቪዲዮ ሰላምቲዮ እንዴት ነው? እንደዚህ ሆነ? ወደ ክፍል የምትሄደው ለኖ መተኛ አሁን ደህና ነበርክ እንዴ? እስኪ ስተኛ እንኳን ሰላም ስጭኝ አይ ግን እኔ ነው ያደርገኝ ምን ነው አላት? አይ ለተኛ መስሎ ነበረ፣ ለተኛ መስሎ ነበረ። እንዴ አሁን ተንፈሼ ውሎ እንዴ ነበረ። ቆንጆ ነው። የሻምብል ደውሎ ነበረ። ሰላም ብለዋል። ወይኔ ታዘበኝ፣ ታዘበኝ። አ አይ፣ ወይኔ ሰላም። አይ ስራ እንደሚበዛብ ነገር ያለው ሰሞኑ ስፖርት አቆምሽ እንዴ? አይ አላቆምሁም። አንተንን አንተነን አስገድጅ ያሰራው የሚመስለኝ እየመሰለ ይመስላል ነው አስገድጅ የማሰራህ እየመሰለኝ ነው። በራስ ተነሳሽነት ነው ስፖርት መስራት ያለብህ። ሱስ ልክ ነሽ። ከውስጥ የመነጨ ነገር ሁሉም ቢሆን ጥሩ ነው። ምንጭ የተጠጣ ዘና ማይጠጣ ግን እንዴት ነው ቃላቶችን የምታገኛቸው? በነገራችን ላይ ማንበብ ሙሉ ሰው ያደረገ መጣብ። ስታነብ ከመናገር ይልቅ አዳማጭ ትሆናለህ። እና አንባቢ ሆን እያልክኝ ነው? አይ እንደዛ ሳይሆን ከውስጥ ተነሳስነት፣ ግን ፍላጎት ካለ እኔም አጋጣሚውን አሳየለሁ። በነገራችን ላይ የሰነፍ ሰው የሰነፍ ሰው አይምሮ የሰይጣን ቤት ሙከራ ነው ይባላል። ለምሳሌ የሁለት መቶ ብር ስራ ተቀጥሮ የሚሰራ የሚሰራ ሰው ስራውን ሲያናንቅበት ነው የምታየው። አልችልም ነገሮች ነገሮች ማሳካት አልችልም። ሁሌም ታች ሆኖ ነው የምታገኘው። አሁን እኔ ደብሮኛል፣ እንውጣ። እኔ ግን ትንሽ ብተኛ ደስ ይለኛል፣ እሽተኛ ብሎ ይላታን ይላታል ማለት ነው። እዛ ቁጭ ትላለ። እኔ ግን ከኪራ ጋር ስሆን በጣም እየለፈለፍኩ አሁንማ ራሴን በጣም እየፈራሁት ነው

ኪራ ጥሩ ልጅ ነው አይደል? ግን ለምን ጠየቅሽኝ? ምንም፣ እንዲሁ ሁኔታውን አስተውየ ነው። ላንቺ ያለውን ነገር ስመለከት፣ በዚህ ዘመን ለብረት ሰራተኛ ቦታ የሚሰጠው እኮ ነው። ይኸውልሽ አሴት፣ ኪራ ይኸውልሽ፣ ቅን ልብ የተሻራ ነው። ላመነበትና ላመነበትና ለተሻራው ነገር ምንም ነገር ያደርጋል። ግን እኔ እንደዚህ ሳቀው እንደዚህ አልነበረም። ከዚህ በፊት በጣም ብዙ ነገሮች ተቀይረዋል። እንዴት የወልሽ አሴት፣ አንዳንድ ነገሮችን ይዛቸው ስንጥላቸው ይሰበራሉ። ስለዚህ ይዘን መቆየት የማንችለውን ነገር በቅርቡ መራቅ ብላ ትላልጭ። ስለምንድን ነው ማውራት የፈለግሽው? ጣቢያ ቀላቀልሻለሁ ለሁም ድካሙ ነው መሰል፣ ብዙ ነገር ሊያስቀባጠረኝ ነው። እኔ እኮ ብቻ ላግዝሽ ነበር። ማለት ምግብ መስራታችን ኪራም ልበላ ነው። እሺ ኪራም ልበላ ነው። የምናመጣው አመጣው እንትን አሁን ላግዝሽ የምትይ ይመስለኝ ነበር። አይ እንደዛ እንኳን ባይሆን ብቻችን ሲሆን በደምብ ታለማመጃና አገዝሻለሁ። ስልኬን እዛ ትቼ ነው የመጣሁት፣ እመለሳለሁ ብላ ትሄዳለች። ወይኔ ጉዴ፣ አይኪራ አሁን እንዴት ነው የሆቴል መግመት ብለው። እኔ ቆይ የአንተን ምሽት አፍርቼ እንደ ግንብ ስሰራ እድሜ መጨረስ አለብኝ ብላ ትላለች ማለት ነው። ጽናትዬ፣ አቤት ጽናት

ባለፈው የመታሽኝ ይቅርታ ጠይቅኝና አሳልፈሻለሁ። ጥንቅቅም ያልኩ ትልቅ ሰው ምናሽኝ አሳልፈኝ። ምን እያደረጋችሁ መንገዴን ዘግቶ አላሳልፈኝ እያለ ነው። የሆነ ነገር በለው ጭውዬ ከሚገባው ቢጋር ብታደርገው ጥሩ ነው። ጉድ ነገርም እኮ ነው። አቤት አቤት አቤት፣ ጉድ እኮ ነው። እኔ ሄ የሚሆነው ሰውዬ ሊያሳብደኝ ነው። አሁን በዚህ ሰዓት በዚህ የሚሰማ ይመስለሻል? ልጁ እኮ ወጣ። ነገሮችን ያለን ነገር ነው እየሰማ እኔ ጠቢያሆን እያየ ምንም ማረግ አልቻለም። እኔ ምንም ማድረግ አልቻለም። እኔ እኮ ምንም እንደማድረግ አንድ ቀን ግን እንደዚህ ሲንቀለቀል በመጥበሻ በመጥበሻ አናቱ ነው ምለው። የዛን ቀን መሬት ተከፍታበት ውጣይ ደስታዬ ነበር። አይናሁም እንደደና እንደ ታሪክ አወራዋን አይደል? አዎ፣ አዛ በኋላ ነዋ የተግባባችሁት። የሞተ መስሎኝ ነፍሴ ቀድመኝ ነው የሄደችው። እንደ ወርቅ በሳት የተፈተንሽ ልጅ ወርቅ እኮ ፈተናውን ፈተናን ሲያልፍ ሲያልፍ በውድ ብር ነው የሚሸጠው። የኔስ እሱማ ውድ ነው። ይምን አማራጭ አለሽ? ብቻ ጠንክሬ ላይ አንቺ ደካ መሆነሽ እንዳይሽ አልፈልግም። ያቺ የብዱች አለቃየት ደርሳ ይሆናል። አሁን ትመጣለች። ከዛ ኪራ ደግሞ ቀድሞ ከገባ ግሬን ነው የሚሰብርልኝ። አዎ፣ አዎ ዝም ብዬ ነው ጥዬው የመጣሁት ብላ ትላታለች ማለት ነው። ለካ አቤት አቤት አቤት ካርታ እየተጫወቱ ነው። በጣም ደስ የሚል ላይፍ እያሳለፉ ነው። በነገሬ ላይ ተበላ ተበላ የሆነ ነገርም አለ እንጂ በተከታታይ አትዘጊም። ተውተው እንጂ መሰፋፈን ነው ማሰብ አትፈልግ። ቆይ አንቺ ግን ከመሸ ወዲህ ነው ቁማርተኛ የሆነሽ? አባዬ ጋር ይህን ክረምት ክረምት ይህን ነበር ምን ወድ ምንጫወት እዛ እሱ ጋር በቀጣት ነበር የምትጫወቱት እንዲሁም ከእሱ ጋር በቀዝቃዛ ሻወር መውሰድ እና ስፖርት መውሰድ ነበረ እና ጨከንስ ትቀጫለች። ጨዋታ ላይ እኮ ሁሉም ሰው እኩል ነው። ጨዋታ ላይ እንደዛ የሚባል ነገር የለም። ሁሉም ሰው ህጉን መከተል አለበት። ይሁንልሽ እሺ። ዛሬ ስለደበረ ወጣን፣ ወክ እናደርጋለን። እንደሱ ይሻላል። አ ሞራል ላይ ጫና ጫና ጫና ስላበዛውብህ ቀለል ያለ ቅጣት ሶስቱንም እኮ ነው የገዘገቡብ። ባክሻ አታጋጭ አታከብች። እሺ እንውጣ። እሺ እነዚህን እናስቀምጠና ካርታዎችን እናወጣለን። ግን ኪራና አሴት ማለት ነው፣ በጣም እየተግባቡና ሚፋቀሩ ይመስለኛል። ደግሞ ስለሰፋት ያላት ልጅ ናት፣ በነገር የሌለች ልጅቷ ማለት ነው። እንግዲህ ኪራና አሴት ወቅ እያደረጉ ነው፣ በጣም ደስ የሚል ነገር እያሳለፉ ነው። እውነት ለመናገር ዋው ነው። እኔ መልክ እንዴት ግን ወንድም እህት አልኖረህም? አንተ ብቻ ሆንክ? በእርግጥ እኔ ከተወለድኩ በኋላ ልጅ ልጅ ለመውለድ ሞክረው ነበር፣ ግን አልተሳካም። እናት ሕክምና አላደረጉም ነበር፤ ያላሄደችበት ሕክምና ያልተሄደችበት የለም። መጨረሻ ላይ ግን ያለውን ይበርክልኝ ብላ ተዎቹ። በእርግጥ ያለውም የተባረቀ ይመስላል። አዎ ቆመና ሀሪፍ ነው መልክ ቆንጆ ነው። ሴቶች የሚወዱ አይነቱ ሰዎች ነው። በዛ ላይ ጠባይ በጣም ጥሩ ነው። አንች ልሽረፊ ሴቶች የሚዘፍኑለትን አይነት ወንድ እየመሰለኝ ነው። በፊት እኮ ደረቅ ሰው ነበርክ። አሁ አንቺ ደግሞ በተቃራኒው በጣም ወረኛ ነበርች። እየሰደብከ እኮ ነው በነገራችን ላይ ታስታውሻልሽ

ችግር። አሁን ከሌላ ሰው ጋር ደስተኛ እየሆነ ነው። ስለዚህ የራሴ ህይወት ነው ማስተካከል ያለብኝ። በላ ተላለሽ ማለት ነው። ሂኖክ ይመጣል። የአባቴ አምላክ ቆሌን ይክፈፈው። እርግማን በወጣት አያምርም። ቀልድ ነው ልሳቅ። ለሳቅ ፈልገሽ ከሆነ አንተ ሰውዬ ግልክ ነህ አሁን መስመር አለፍሽ። አንተ መስመር ያለፍኩኝ ከጠገብ የላቅልኝ ከቻልክ ትለዋለች። በጣም እየታተባት ነው። አቤት ወይኔ። እዚህ ጋር ደግሞ ናሆም እናሞሩ በፍቅር ሽው እያሉ ነው። መጀመሪያም እኮ አንሶላ ይዘህ ና

አጭሬው መጣ። እንግዲህ ስልኬን ስል መኝታ ቤት አደረስቸዋለሁ። የጅነም ጭልኝ የመድረክነ እያዘዝኩሽ ነው። ለነገሩ ከአንተ ጋር ከመጨቃጨቅ በሌባ በተዘረፈ ራሱ ተደራድሬ ባስመልስልህ ይሻላል ብላ ትሄዳለች ማለት ነው። ከዛ አጭሬው ወይኔ! ጉዴ ይሄ ምን አይነት ነው? የሆነ ነገር ሊያረጋት ነበር ግን ኬራ ጠጣው። ደስ የሚለው ነገር ምንድን ነው ግን? የእንቅልፍ መድኃኒት ነው መሰል የሰጣት ወይስ ምንድን ነው ግን? ምን አይነት የሆነ የተረገመ ልጅ ነው ሲያስጠላ? የእውነት ቤታ ቤታ ቤት ጽናት ፈረደብሽ። ጽናት ይፈረደብሽ ከዛ ትመጣለች ማለት ነው ፅናት፣ ስልኩን ይዛለት ይሄው ብላ ትለዋለች። አመሰግናለሁ ብሏት ይሄዳል። ቆይ ሰው ግን አንድ የወንድ ባህሪ እንኳን አይኖረውም ብላ ትላለች። አንዳ ኬራ አይመጣም። ተጨረስሽ ሰሚም እንዴ? አልሰማውም ነበር ምን ፈልገ ነው ሳሎን ውሀ እንድታመጭልኝ ስጣራ ጠጋ ቢሆን ተቤት ይሁን አትሰሚ። አሁንማ እዚህ መጥቻ ጣት ይችላል። ይሄማ ነው እንዴ አጠጣ ካረከው ደግሞ ከቧንቧ ስቤ ቀነሙር ስጠጣ ውላለሁ። አኪራ ብላ ታዝናለች ማለት ነው። አሁን አኬራ ላይ ራሱን አሞት። በጣም በጣም በጣም ራስ ምታጠሞታል። ምክንያቱም የጽናት የተዘጋጀውን መድኃኒት እሱ ጠጥቶ ማለት ነው። ጥናት ጥናት ይለን ማለት ነው። ምንነሆነ የቀላቀለባት የተረገመ ሂኖክ የሚባለው ዛ ኬራ ግልብጥ ብሎ ተኛ ማለት ነው አልቻለም አዙሮ ተኛ ኬራ ኬራ እያለች መጣች ኬራ ምን ሆነ ነው ኬራ ምንሆነ ነው አሴት አሴት አሴት ብላ እየሮጠች ሄደች እና ጽናት ከዛ ጥሉ ብላ ውሃውን አመጣቸው ማለት ነው ከዛ ኬራ በጣም የእንቅልፍ መድሃኒት ነው መሰል በእርግጥ እንደዚህ እያደረገው ማለት ነው ና በውሃ ተደፋበታለች ማለት ነው። ኪራ የምን ሁና ነው ኪራ ምን ሁና ነው እያለች ታገላብጠዋለች ማለት ነው። ጽናት ወደ ክፍል ውሰጂ። ቆሄ እንዴት ሁነ ነው? ወደዚህ እንደዚህ ሁነ ወደ ክፍል የምትሄደው ደሞ ሐኪም ቤት ነው መሄድ ያለበት። ባክሽ አንቺ ሰትያ ታሳብጭኝ መተኛት ነው የምፈልገው ውሰጅኝ ይላታል። ከዛ ተራስ ታመጣና ተራስ ታደርግለታለች ማለት ነው። ቆያ ደና እና ነበርክ እንዴ? ምን ተፈጥሮ ነው? አንች ሴት ልተኛበት እንኳን እንኳን ስተኛ እንኳን ሰላም ስጭኝ። አላንደች ነገርማ እንደዚህ አትሆ ነው ይውልሽ። ስተኛ ብቀሰቀሽኝ እኔን አያደርገኝ ብሎ ይላት። አንጠናትም እንዴ? ብላና ተቀመጣለች። አሁን ሲወጣ ደና የነበረ ልጅ እንዴ የሆነው? ባንዴ ምን ነካው? መከኛ መቶት ይሆን እንዴ አረኔ ሌላ ሆም ደውልለት ደግሞ ተቀሸቀሸኛና ብሎኛል ብላ ታዝናለች። ትንሽ የሆነ ካነቃ ደውልለት አለሁ ብላ ትላለች። አሁን የሆነ ነገር ላልብሰው ብላ ትሄዳለች። ብርጭቆን የሳ ማለት ነው። ምሽ ተመልሳ መጣ ደበስ ደበስ ታደርጋለች። እንዴ ልጁ ከተኛ እኮ ሶስት ሰዓት አለፈው

ብላ ትለዋለች። ምን እየሆንኩ ነው? እሺ ምግብ አምጭ፣ ላይ ሆን ብሎ ይላታል። ግን ደህና ናኪ፣ ያልኩሽን ብቻ አድርጊ። ቅድም እኳ አዙሮኛን ስላልከኝ ነው ብላ ትልና ምግብ ልታመጣ ትሄዳለች። ለማንኛውም የዛሬ ቪዲዮችን ይህን ይመስል ነበር፣ በጣም ደስ የሚል ነው። ለዚህ ቻናል አዲስ ከሆናቸው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰፖርት ማድረግ አትርሱ። ኤቨሪባዲ አይ ላቭ ሶ ማች ባይ።